ሀይሚና ቡራ ጋር ምን ተፈጠረ? ስንጠብቃቸው ቀሩ ብላችሁ ብዙዎች እንደተጨነቃችሁ አውቃለሁ። ምክንያቱም አንዳንድ ልጆች በውስጥ የምታውቂው ነገር ካለ ብላችሁ ጠይቃችሁኛል። በዚህ ጠቅላል ላርጌ ይችላችሁ መጥቻለሁ። ሀይሚና ቡራ የጠፉ ከዩቱብ ላይ ነው እንጂ በቲክቶክና ና ኢንስቴግራም ላይ አሉ። ሀይሚዬ ቆንጆ ቲክቶክ ላይ ምን ብላለች መሰላችሁ? ከማንም ምንም አጠብቅ፣ ቆንጆ ነገር መምጫው ከፈጣሪ ብቻ ነው ብላለች። እውነት ነው ምክንያቱም ቆንጆ ነገር የሚገኘው ከሰው በላይ ፈጣሪ ነው። ለእኛ የሚያስብልን መልካም ነገርም የሚሰጠን ፈጣሪ ነው። ለምሳሌ ብዬ ብጠቅስላችሁ ሀይሚና ቡራ እንዲገናኙ ያመቻቸው ሰውን ሰበብ አድርጎ ሊልክ ይችላል እንጂ ፈጣሪ ነው። ሀይሚም ካለችበት፣ ቡራም ካለበት እንደ ቡራ ያለ ቆመተ ሎጋ ሸበላ፣ ቆንጆ ጸባይ ሰና እንደ ሀይሚ ያለች ቅመም እንዲገናኙ ያደረገው ፈጣሪ ነው። ሀይሚዬም ደግሞ የተሰማትን ነገር ነው እዚህ ጋር መታፖስት ያደረገችው። እንዳያችሁት ከሆነ ኢሞጁ ማለት ነው የልብ ቅርጽ የተሞላ እዚሁም ደግሞ የምስጋና እጅ ነበር ያስቀመጠችው። ይህን ያደረገችበት ነገር ፈጣሪዋን እያመሰገነች ነው። ብሩኬን ስላገኘው ስለሰጠ ቆንጆ ነገር፣ ቆንጆ ህይወት ለእኔ ይገባል ብለህ ስለሰጠኝ አመሰግናለሁ ብላ ያው ነገሮችን እየገለጸች የተሰማትን ነገር እየተናገረች ነው። ቆንጆ ነገር ሁሌም ከፈጣሪ ነው። ከሰው መጠበቅ የለብንም አይደለም፣ ከሰው ከራሳችን በላይ የሚያስብልን የፈጠረን ፈጣሪ ስለሆነ ማለት ነው ቤተሰቦቼ እንደዚሁም ደግሞ ቡራም ደግሞ ኢንስታግራም ላይ ያለ የጓደኞችን ፎቶ ምናምን ፖስት አርጎ ስቶሪ ላይ አይቼዋለሁ፣ የነማርኪን እንደዚሁም ደግሞ አንድ ልጅ ስሙ ጠፋብኝ ይቅርታና ብቻ ፎቶቸውን ፖስት አድርጎ አይቸዋለሁ ዩቱብ ላይ ነው ያልመጡትኝ እና ብዙዎች ደግሞ በዚህ ተጠቅሟችሁ እንዴት ነው ውሻ በቀደደው ጅብ ገባበት እንደሚባለው ሁሉ ብዙ ነገርን እየተናገራችሁ፣ እንደዚህ አለ እንትና ደወለልኝ፣ እንደዚህ ተደረገልኝ፣ ርከት ተላከልኝ፣ ኦር ደግሞ ጽሁፍ ተጻፈልኝ እያላችሁ ብዙ ነገር አይቻለሁ፣ ዩቱብ ላይ የተለያዩ ነገሮች። እና ቤተሰብ ደግሞ ያን ነገር እያያችሁ እናንተ መጨነቅ የለባችሁም እንግዲህ በሚገባ እንቋቋኮ ቡራ ተናግሯል የስኬት ቁልፌን ለማንም ማሳልፌ አልሰጥም ብሏል። ሀይሜም ተመሳሳይ የስኬት ቁልፌን ለማንም ማሳልፌ አልሰጥም ተባብለው ቃል ተገባብተዋል። እንኳን አደለም ከሀይሚ ጋር የሆነ ነገር ሊፈጠር ቀርቶ ቤተሰብ እንደ በግድ እንኳን የሆነ ሰው መጥቶ ሊውሰድ ቢል ቡራ አሳልፎ አይሰጥም ሀይሚዬን። ሀይሚ ደግሞ ተመሳሳይ እንደዛው፣ ራስ በራሳቸው ጠበቃ ናቸው። ቡራ ለሀይሚ ጠበቃ ነው፣ ሀይሚ ደግሞ ለቡራ ጠበቃ ና። ገባችሁ አይደል? ቤተሰቦች ማለት በአጭር ጊዜ የተሰሩ ቪዲዮዎችን ገብታችሁ ማየት መቻል አለባችሁና፣ ሁላችንም ትናንትና ምን ይፈጠራል፣ ምን አይነት ቪዲዮ ይዘው ይመጣሉ ብለን ቤታቸው ወጣ ገባ እያለን ስንጠብቅ ነበር እኔን ጨምሮ ማለት ነው የሚቀሩ ሁላ አልመሰለኝም ግን ምን ነገር አለመሰላችሁ ቤተሰቦቼ አንድ ሰው ሁሌም ህይወት ትመቻችላታለች ጊዜ ምቹ ይሆንለታል ማለት አይደለም ለምሳሌ የሆነ ነገር ቪዲዮ ለመቅረጽ አስበው ሜቢ ዝናብ ሊሆን ይችላል ሜቢ ደግሞ ላይመቻቸው ሁላ ይችላል ሲቀጥል ደግሞ አይታችኋል ቡራ ምን እንዳደረገ የልጁን ስልክ ተቀብሏል የፋሲልን ስልክ ተቀብሏል ያንን ያደረገበት ነገር ደግሞ ከሀይሚ ጋር ምንም ነገር ማድረግ ስላልፈለገ ነው ስላችሁ። ከሀይሚ ጋር መጣላት ስላልፈለገ ልጁን ለብቻው ማውራት ስለፈለገ ነው። እና አንደኛ ነገር ከዚህ በፊት ካስታወሳችሁ ሀይሚ የሆነ ልጅ እንደዚህ አድርጎኛል፣ እንደዚህ አድርጎኛል ብላ ቪዲዮ ሰርታ ነበር። ኢቨን እንኳን በሰዓቱ ቡራ ድዋ ሄዶ ነበር እና ያ ነገር እንዳይደገም ሀይሚን ሊጎዳት የመጣ ስለመሰለው ያደረገው ነገር የልጁን ስልክ ነው የተቀበለው። ሜቢ ምናልባት ያው ታውቃላችሁ ፕራንክ መሆኑን የሚያውቁት ልጁና ሀይሚ ብቻ ናቸው። ቡራ ያቅም ፕራንክ እንደሆነ ማለት ነው፣ ግን ውስጡ አላመነለትም። ሀይሚ ራሱ ደንግጥ አለች፣ ለምን እንደዛ ነበር የጠበቀችው። ቡራ ከዛ በፊት እኮ ባንዴ ነው ጓ ብሎ የሚናደደው። ና ትዕግስት የለውም ቡራ። በነገራችን ሲናደድ ሲወስን ቶሎ ነው እና ያ ነገር አለመሆኑ ለሷ ራሱ ግራ አጋብቷታል። ስታወራ ራሱ ጮክ ብላ የተናደደች እየጮኸች ሁላ ነበረ ሀይሚ ስታወራ ነበረ። ያንን ያደረገችው ነገር ምንድነው የቡራን ንዴት ለማምጣት ቡራንኩ የተወሰነ ጊዜ እንዲቀጥል ለማድረግ ነበር ያን ነገር ያደረገችው። ነገር ግን ቡራ በጣም ተቀይሯል፣ ከምታስቡት በላይ ማለት ነው። እንግዲህ የልጁን ስልክ ተቀብሎ ልጁን ለብቻው ለማግኘት ነው ሙከራ የሚያደርገው። ከዛ ደግሞ ልጁ ኦር ሊያገኘው አይችልም። ካገኘውም ደግሞ ፋሲል ሊፈራ ይችላል፣ ምክንያቱም እዚህ ጋር ፕራንክ ነው እየተደረገ ያለው። ፕራንኩን ደግሞ ፋሲል ለቡራ መናገር የለበትም፣ ምክንያቱም እርግጠኛ ነኝ የሶስት የአራት ፕራንክ ነው ሀይሚ የከፈለችው ክፍያውን እና ያን ነገር ተቀብሎ ፕራንኳን ማበላሸት ስለማይፈልግ ሜቢ ከቡራ ጋር አንድ ሁለት ሊነጋገሩ ይችላሉ። ቡራ ሀይሚን ይዟት ሄዷል። እንግዲህ ፕራንኩን ማስቀጠል ከፈለገች ሀይሚ ደግሞ እውነቱን አንነግረውም። የምነግረው እንዴት ነው ያው ቀለበት አድርጎልኝ ነበር በሚለው ቃል ነው የምጸነው። ገባችሁ አደለ? ያያ ነገርም ስላለ ቤተሰብ መረጋጋት አለባችሁ። ማለት ክፉ ነገር ማሰብ የለባችሁ፣ መልካም ነገር አስቡ። መልካም ነገር እንድታገኙ ነው የሚለው ቃሉ ራሱ ማለት ነው እና መልካም መልካም ነገሩን አስቡ። ሲጀመር ቴቶክ ላይ አሉ ብሩኬ ጠፋ፣ ከቤት ጠፋ ምናምን እያላችሁ የምታወሩ ሰዎች ኒኮ በጣም ነው የምታስቁኝ እናንተ አንዳንድ ጊዜ ማለት ነው የሆነ ፍንጭ ስታገኙ ወይም የሆነ ነገር ሲያረጉ እነሱ በዛ ገብታ የሚያሳስባችሁ የማታረጉት ነገር የለም። የራሳችሁን የሚሯችሁን እኮ ነው የምትናገሩት። የሆነ እንዴት ነው በቅሎ ወለደች ወይንም በሬ ወለደ ነው የምታዋሩትኝ ና ይሄ ደግሞ ለራሳችሁም ጥሩ ስላልሆነ ብትጠነቀቁ መልካም ነው። ሀይሚና ቡራ ጋር ምንም ነገር አይፈጠርም ቤተሰቦቼ። እኔ እንደ እኔ ማለት ነው የሁለተኛው ፕራንክ ቢሳካላት ደስ ነው የሚለ ምክንያቱም እሷ ቻና ላይም መለቀቅ አለበት። ቡራ ቻና ላይም ተለቋል። ሁለተኛው ደግሞ ሀይሚ ቻና ላይ ይለቀቃል። እንደዛ ነው የምፈልገውኝ ማለት ነው። ምክንያቱም ሁለቱም እኩል እንዲሄዱልኝ እፈልጋለሁ። እኔ በጣም ነው የምወዳችሁ ከምታስቡት በላይ እና እኔ የሆነ ነገር ተፈጥሮ ወይንም የሆነ እነሱን የሚጎዳ ነገር ያለ መስሎ ቢታየ ይኖሩ እንደዚህ ቁጭ ብዬ ሰው አራት አገኙኝም ነበር ወያዘኛው ወይንም ደግሞ የሆነ ነገር ብቻ ጥሩ ስሜት ሳልሆን እመጣላችሁ ነበር ዩቱብ ላይ ና ተረጋጉ። የምትጨነቁ ሰዎች አትጨነቁ። ዛሬ ይመጣሉ ብዬ ተስፋ አረጋለሁ። ሜቢ ትናንትና አዲስ አበባ ላይ ብቻ የተለያየ ቦታ ዝናብ ነበር። ኢትዮጵያ ላይ አይታችኋል። ፌስቡክ ላይ ነው ያየሁት። ኢቭን እንኳን ወንበር ማለት ነው ሰው የሚቀመጥበትን ወንበር በመንገድ ላይ ይዞ ሲሄድ ነበር ጎርፍ እና፣ በዛ መንገድ እንዴት ነው ታዲያ ቪዲዮ የሚሰሩት? ወጥተው ቪዲዮ ሊሰሩ አይችሉም። ምክንያቱም ጎርፍ አለ፣ ዝናብ አለ፣ ካሜራ ይበላሻል። እነሱ ደግሞ በዝናብ እንዴት ነው ወጥተው ቪዲዮ ሊሰሩ የሚችሉት? ያ ነገርም እንዳለ ወቁ። ሲቀጥል ደግሞ ቡራም ስልኩን ስለተቀበለው ሜቢ ልጁን ብቻ ለማናገር እየሞከረ ከሀይሚ ጋር ሰላም ሆኖ ልጁን ብቻ ለማናገር እየሞ ከረም ሊሆን ይችላል። ብቻ የተለያየ ነገር አለ። ቤተሰቦች ስላችሁ በህይወታችሁ ላይ ሁሌም ሜዳ ይሆንላችሁም ማድረግ ሁሌ ጊዜ የሆነ እንዴት ብዬ ንገራችሁ። እናንተ ህይወታችሁን እየኖራችሁ ነው። ሁሌም እንዳሰባችሁት አይደለም ህይወት የምትመራችሁ። በራሷ ጊዜ በራሷ መንገድ የምትመራችሁ ነገር አለ። ብቻ የሰው ልጅ ሁሌም አይመቻችለትም። ስላልተመቻቸው ብቻ ነው እንጂ ቪዲዮ ያለቀቁትኝ ያለመልቀቅ ፈልገው ወይንም በመካከላቸው የሆነ ትልቅ እየ ችግር ተፈጥሮ ምናምን አይደለም። ራሳችሁን ተንከባከቡ ቤተሰቦቼ፣ ራሳችሁን ጠብቁ። የጨረቀ ፋሚሊዎች እነሱም ደግሞ መቼም መቼም በመካከላቸው ምንም ነገር እንደማይገባ መቼም እንደማይለያዩ መቶ ፐርሰንት እርግጠኛ ሆኜ ነው የምነግራችሁ። ይህን ደግሞ ከሚያረጉት ከሚናገሩት ከእያንዳንዱ ነገር መውሰድ ትችላላችሁ ቤተሰቦች። ሌላው ደግሞ የዱባይ ጉዞ ነው። እንግዲህ ሀይሚና ቡራ ከዚህ በፊት የደረሰ መረጃ ዱባይ እንደሚሄዱ ማን ነው ርታና አብሪሽ ሰርግ ላይ እንደሚገኙ ነበረ። ሜቢ አሁን ሀገራችን ላይ ቤተሰቦች ህጉ ተቀያይሯል፣ እንደ ድሮ አይደለም። ብታየው አሁን ሰላም ምናምን የለም አይደል? ሀገራችን ላይ ልክ መውጣት ስትሉ ትጠይቃላችሁ። የት ነው የምትሄዱት? ምን ልታረጉ ነው? ምን ልሰሩ ነው? ብዙ ጥያቄ አለ ሲመስለኝ ያው ከሀገር እየሸሻችሁ ከሀገር እየወጣችሁ ስለሚመስላቸው ነው። ሀገር ለቃችሁ ኢትዮጵያን ለቃችሁ እየወጣችሁ እንደዛ ነገር ስለሚመስላቸው አያስወጧችሁም ሁላ እንደፈለጋችሁም መውጣት መግባት አችሉም ሁላ ና ያ ነገር ስለተፈጠረ ሜይ ቢ ዱባይ ላይ ሊሄዱም ላይሄዱም ይችላሉ። ይሄ አይታወቅም ሀምሳ ሀምሳ ፐርሰንት ነው። ከዚህ በፊት ግን እማቀው ኢቨን እንኳን ሙቤ ራሱ እንደማይቀር እንደሚሄድ ነው ከዛው ከቡታ ጅራ ካሉ ሰዎች እየሰማሁትኝ ስማቸውን ብጠራ ራሱ ችግር የለውም። ከነ ዊና እና ከነ ኤላ ነው ይሄን ነገር የሰማሁት። ቤተሰቦች ሊቭ ላይ ቁጭ ብለው ስንጫወት ስናወራ ነበር፣ እና እነ ሀይሚ እነ ቡራ እነ ሙቤ አይቀሩም ይሄዳሉ አብረው ምናምን ሲባል ነበር። ለማንም ሰርጉ አልደረሰም። ሜይቢ ሰርጉ እስከሚደርስ ደግሞ እንጠብቃለን። የሚቀየር ነገር ካለ ትላላችሁ ሰዎቼ መልካም ቀን፣ ማታ እና ሀይሚ ቤት እንገናኝ። ባባይ